የቫኪንጎች ፍርስራሽ ታሪክን በሚያንቆሻኩሹበት አዳዲስ ቴክኖሎጂዎች ከአረንጓዴ መልካም ምድር ጋር በሚስማሙበት እንዲሁም ምቾትና ማህበረሰብን ማድረግ የህይወትን እያንዳንዱን ገጽታ በሚያሳድጉበት ቦታ ላይ እንዳሉ አስቡት። ይህች ዴንማርክ ናት። ያለፈውን፣ የአሁኑን፣ የወደፊቱን ወደ ማራኪ የጉዞ ሁሉ እንዲያዋሃደች የስካንዲኔቪ ያንቁ። በስካንዲኔል ውስጥ በምትገኝ ዴንማርክ በአንጻራዊ ሁኔታ ትንሽ ሀገር ብትሆንም በዓለም አቀፍ ደረጃ ያላት ተጽዕኖ የማይካር ነው። የጀብዱ የባህልና የጥሩ የወጣም ለሚሹ ተጓዦች ከባህር ተሻጋሪ የቫይኪንግ ቅርማያቶች ጀምሮ በዘላቂ ፈጠራ ውስጥ እስከምትጫወተው ቀዳሚ ሚና ድረስ ዴንማርክ የበለጸገ ልምዶችን ታቀርባለች። ይህችን አስደናቂ ጥሩ ለመግለጽ ጉዞ ስንጀምር አብረውን የሆኑ የዴንማርክ ታሪክ ከባህር ጋር በማይነጣጠል መልኩ የተሳሰረ ነው። ቫይኪንጎች ጨካኞች